በደቡብ አፍሪካ አንድ ኢትዮጵያዊ በጥይት ተገደለ። በምስራቃዊ ማሜሎዲ በሚገኘው ቲሽዋኒ ከተማ ይህን ኢትዮጵያዊ የተገደለው በጠራራ ፀሐይ መሆኑን ፖሊስ አስታውቋል። ሟቹ እድሜው 45 የሆነና በዚያው ከተማ ውስጥ ስፓዛ ሱቅ ያለው እንደነበር የጠቀሰው ፖሊስ የግድያው መንስኤም በተመለከተ ምርመራ በማድረግ ላይ መሆኑን ገልጿል። የፖሊስ ቃል አቀባይ ካፒቴን ይህን ቫን ዳይክ ሲናገሩ ትላንት ጠዋት ላይ ሟችና ተጠርጣሪው ገዳይ በሟች ሱቅ በር ላይ ሲጨቃጨጉ ነበር ብለዋል። ከዚያም ሟች ወደ መኪና ውስጥ ገብቶ ባለበት ወቅት ተጠርጣሪው ሽጉጥ አውጥቶ በርካታ ጥይት እንደተኮሰበት የአይን ምስክሮች መናገራቸውን አስታውቀዋል። ተጠርጣሪው ድርጊቱን ከፈጸመ በኋላ ከአካባቢው መሰወሩን ገልጾም ፍለጋ እየተደረገ መሆኑን አስረድቷል። ሟች በራሱ ቶዮታ ኮሮላ መኪና ውስጥ ከተመታ በኋላ ተርፎ የነበረ ቢሆንም ወደ ሆስፒታል ከተወሰደ በኋላ ሕይወቱ ማለፉን ጨምሮ አስታውቀዋል። በጣም አሳዛኝ ነው። በርካታ ኢትዮጵያኖች በደቡብ አፍሪካ እየተገደሉበት ያለው ሁኔታ ነው አሁን እየተሰማ ያለው። እጅግ አሳዛኝና ልብ የምነካ ነው። የኢትዮጵያውያን ደህንነትን ለምን የደቡብ አፍሪካ መንግስት ማስጠበቅ እንዳልቻለ በጣም አሳዛኝ ነው። በአሁኑ ሰዓት ከባድና አደገኛ ከሆኑት ሀገራት ተርታ እየተመደበች እንደምትገኝ ጭምርም ነው። የተለያዩ የውጭ ሀገር ዜጎችም ከዚህ በፊት መገደላቸውም የሚሰማ ነው። አሁን ግን የኢትዮጵያኖች እየተበራከተ መምጣቱን ነው እጅግ የሚያሳዝነው። እጅግ አሳዛኝ ነው። ህዝቡ እዛ ያለውም የአዲያም፣ የከምባታም የተለያዩ ኢትዮጵያውያን በብዛት ያው በብዛት ከምኖሩት አዲያና ከምባታ ተወላጆች ናቸው። እነሱ በአንድነትና በህብረት በ ባለሙያውን ከመንግስት ጋር ያለውን ነገር አንድ ነገር ማስተካከል እንዳለባቸው ጀመርም ነው ኢትዮጵያውያን ደህንነት መጠበቅ እንዳለበትም ነው በርካቶቹ እየገለጹ ያሉት። ነፍስ ይማር።